ሰላም ጤና ይስጥልኝ ውድ ሸገር ጆርናል ተከታታዮች፣ ዛሬ ጥቅምት 28 2018 ዓ.ም ተመረጥ። በዛሬው የመረጃ ሰዓታችን ትናንት ለሊት ሰባት ሰዓት ከ48 ላይ የኢትዮጵያ አየር ኃይል በአፋር ክልል ውስጥ በህወሀት ኃይሎች ላይ የፈጸመው የድሮን ጥቃትን በተመለከተ፣ ብፁዕ አቡነ ናትናኤል በኢትዮጵያ በተለያዩ አካባቢዎች እየተባባሰ በመጣው የንጹሃን ግድያ ላይ ያስተላለፉት መልእክት፣ የህወሀት ኃይሎች በአፋር ክልል ከተቆጣጠሯቸው ሰባት ቀበሌዎች ለቀው ስለመውጣታቸው እነዚህን እና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ትናንት ለሊት 7 ሰዓት ከ48 ገደማ በትግራይና በአፋር ክልሎች አዋሳኝ ድንበር አካባቢ ከፍተኛ ወታደራዊ እርምጃ መወሰዱን ከስፍራው ያገኘ ነው መረጃ ያመለክታል። በተለይ ከቱንሳ መንደር ወደ ትግራይ አቅጣጫ 9 ኪሎ ሜትር ያህል ርቀት ላይ በሚገኝ ስፍራ ላይ የድሮን ጥቃት ተፈጽሟል። የድሮን ጥቃቱ ያነጣጠረው በአንድ የጦር መሳሪያ መጋዘን ላይ ሲሆን ከመጋዘኑ በሚወጣ ጭስና ፍንዳታ ድምጽ በአካባቢው የነበረው ውጥረት ከፍተኛ እንደነበረ ተገልጿል። የሸገር ጆርናል ምንጮች እንዳስታወቁት በመጋዘኑ ውስጥ ተከማችተው የነበሩ በርካታ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች ከፍተኛ ጉዳት እንደደረሰባቸው ተገልጿል። የመጋዘኑ አካል ሙሉ በሙሉ ወድሟል። ይህ የድሮን ጥቃት የተፈጸመው በቅርቡ በአካባቢው ግጭቶች ተባብሰው በቀጠሉበት ወቅት መሆኑ የሁኔታውን አሳሳቢነት ይጨምረዋል። ተገኝተዋል። በአፋር ክልል መጋሎ አካባቢ የህወሀት ኃይሎች ወደ አፋር ይዘውት በገቡት የጦር መሳሪያ ታንክና ተሳቢ መኪኖች ላይ የአየር ኃይል በድሮን እርምጃ መውሰዱ ተሰምቷል። በታጣቂ ኃይል ላይ የተፈጸሙ ጥቃት አለመኖሩ ታውቋል። ምሽቱን መቀሌና አካባቢው ላይ የድሮን ቅኝት እንደነበረም ተመላክቷል። ይህ የአየር ጥቃት ከመፈጸሙ አስቀድሞ በሰሜናዊ የአፋር ክልል አካባቢዎች የነበረ ግጭት መባባሱ ይታወሳል። የህወሀት ታጣቂ ትናንት በአፋር ክልል መጋሌ ወረዳ ውስጥ ተኩስ በመክፈት በአካባቢው የሚገኙ እስከ ሰባት የሚደርሱ መንደሮችን ለተወሰነ ጊዜ በመቆጣጠር በአፋር ነዋሪዎች ላይ ከፍተኛ የሆነ የጸጥታ ስጋት መፍጠሩ ይታወሳል። ይህ ወታደራዊ እንቅስቃሴ በወረዳው ነዋሪዎች ላይ ከፍተኛ የሰብአዊ ቀውስ አስከትሏል። የሸገር ጆርናል ምንጮች እንዳረጋገጡት ከሁለት ሺህ በላይ የሚሆኑ የአካባቢው ነዋሪዎች የመኖሪያ ቀያቸውን ጥለው ለመሰደድ የተገደዱ ሲሆን፣ እነዚህ ተፈናቃዮች በአሁኑ ወቅት በአቅራቢያው ባሉ አስተማማኝ ቦታዎች በጊዜያዊነት ተጠልለው እንደሚገኙ ለማወቅ ተችሏል ተስሏል የሰላም አስከባሪ ተቋማት ና የሰብአዊ እርዳታ ሰጪ ድርጅቶች በአስቸኳይ ወደ አካባቢው እንዲደርሱና ተገቢውን ድጋፍ እንዲያደርጉ የአካባቢው አስተዳደር ጥሪ ያቀርቧል የህወሓት ታጣቂ በአፋር ክልል መጋሌ ወረዳ ውስጥ ወረራውን የፈጸመበት ዋናው አላማ በአፋር ክልል ውስጥ በመንቀሳቀስ ላይ የሚገኘው እና ራሱን የትግራይ የሰላም ሀይል ብሎ የሚጠራ ታጣቂ ቡድንን ለማጥቃት ያለመ እንደሆነ ከስፍራው የተገኘው መረጃ ያመለክታል ይህ የሰላም ሀይል ተብሎ የሚገለጸው ቡድን ከህወሓት ቡድን የተነጠለና በአፋር ክልል በመደራጀት ላይ ያለ የታጠቀ ቡድን ሲሆን አላማውም ህወሓትን በትጥቅ ትግል ለማስወገድ እንደሆነ በተደጋጋሚ ሲገልጽ ቆይቷል። ይህ የታጠቀ ቡድን በድንበር አካባቢ በመንቀሳቀስ የህወሓት ታጣቂዎች ላይ ተደጋጋሚ ትንኮሳ እየሰነዘረ መሆኑን በህወሓት በተደጋጋሚ ሲገለጽ ቆይቷል። ይሁን እንጂ ህወሓትና የፌዴራል መንግስት መካከል የሰላም ንግግሮች ውጥረት ውስጥ በገቡበት በዚህ ወቅት በሁለቱ ክልሎች አዋሳኝ ላይ የተፈጠረው ግጭት መስፋፋት በጠቅላላው የሰሜን ኢትዮጵያ የሰላም ሂደት ላይ አሉታዊ ተጽዕኖ ሊኖረው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። ሁለቱ ወገኖች በተኩስ አቁም ስምምነቱ ላይ ያላቸውን ቁርጠኝነት እንዲያሳዩና ችግሮችን በሰላማዊ መንገድ እንዲፈቱ ጥሪ ቀርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚኒሶታና ኮሎራዶ እንዲሁም አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ናትናኤል በኢትዮጵያ በተለያዩ አካባቢዎች እየተባባሰ በመጣውና በሺዎች የሚቆጠሩ ሰዎችን ሕይወት እየቀጠፈ ባለው የጸጥታ ቀውስ ግጭትና ተያያዥ ሰብአዊ መከራዎች ዙሪያ ጠንካራና ስሜት የሚነካ አባታዊ ጥሪ አቅርበዋል። ብፁዕነታቸው ያስተላለፉት ይህ አስቸኳይ መልእክት በሀገር ቤት ባለው ደም አፋሳሽ አለመረጋጋት የተነሳ በተፈጠረ ጥልቅ ብስጭትና ተስፋ መቁረጥ ላይ ያተኮረ ነው። ሞት ሰለቸን፣ የንጹሃን ደም መፍሰስ ሰለቸን፣ ይበቃናል ያሉት ብፁዕ አቡነ ናትናኤል የሀገሪቱን ወቅታዊ ሁኔታ በሚገባ የሚገልጽ ሀረግ በመጠቀም ምድሪቱም ህዝቡም እረፍት ያስፈልገዋል ሲሉ በምሬት ተናግረዋል። የሊቀ ጳጳሱ መልዕክት በተለይ ያነጣጠረው በግጭት ቀጠናዎች ውስጥ በግፍ ህይወታቸውን እያጡ ከቤት ንብረታቸው እየተፈናቀሉና ሰብአዊ ቀውስ እየደረሰባቸው ባሉ የሀገሪቱ ዜጎች ላይ ነው። ብፁዕነታቸው ችግሩ ስር የሰደደ መሆኑንና መፍትሄ የመስጠት ኃላፊነት ባላቸው አካላት ዘንድ ሰሚ ጆሮ ማጣት በህዝቡ ዘንድ ከፍተኛ ተስፋ አስቆራጭ ሁኔታ መፈጠሩን በግልጽ አስቀምጠዋል። እናንተም በእኛ ፈረዳችሁብን። ለማን ነው የምንነግረው? ይህንን ማን ነው የሚሰማን? ማን ነው ይህንን የሚያስቆመው? ሲሉ በከፍተኛ ጭንቀትና ስሜት የጠየቁት ብዙ አቡነ ናትናኤል ተለማመድ ነው እኮ ስንቶቻችን ስናልቅ ነው የሚቆመው? ይብቃ በማለት የችግሩን አስከፊነት አጉልተው አሳይተዋል። ይህ መግለጫ የብዙሀንን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመ መን ብቻ ሳይሆን ሰላምና መረጋጋትን የሚሹ ኢትዮጵያውያን ሁሉ ሀዘንና ቁጣን የሚጋራ ነው። ብፁዕነታቸው በንግግራቸው ውስጥ ጥልቅ የሆነ ሃይማኖታዊ እና ስነ ምግባራዊ መልእክታቸውን አስተላልፈዋል። አሁን በአገሪቱ ውስጥ ያለው የእርስ በርስ ግድያ የየትኛውንም ሃይማኖታዊ እምነት ወይንም ሰብአዊነት መሰረት እንደሌለው አጽንኦት ሰጥተዋል። ስለኛ ደሙ ፈሰሰ እኮ፣ በቁስሉ ተፈወስን እኮ፣ ሌላ ደም አያስፈልግም በማለት በክርስትና እምነት አስተምሮ መሰረት የሰው ልጆችን ከኃጢአት ለማዳን በኢየሱስ ክርስቶስ የተፈጸመውን መስዋዕትነትና የፈሰሰውን ደም በቂ እንደሆነ በመግለጽ አሁን እየፈሰሰ ያለው የንጹሐን ደም ትርጉም የለሽነትን በመግለጽ አውግዟል። ብፁዕ አቡነ ናትናኤል መልእክታቸውን ሲያጠናቅቁ የዓለማዊ መፍትሄዎች መዘግየት እና አለመገኘት ቢታይም የሰው ልጅ መከራ ሊያበቃ የሚችለው ወደ ፈጣሪ በመመለስና በጸሎት መሆኑን አስገንዝበዋል። ሊቀጳጳሱ ህዝበ ክርስቲያኑ በሙሉ ይህንን መከራ እንዲያበቃ ሰላም እንዲመጣና ግድያ እንዲቆም በህብረት ወደ ፈጣሪ እንዲማጸን ጠንካራና መንፈሳዊ ጥሪ አቅርቧል። የብፁዕነታቸው ጥሪ በሀገሪቱ ውስጥ ለሚቀጥለው ሰብአዊ ቀውስና ፖለቲካዊ ውጥረት አለም አቀፍ ትኩረት እንዲ ሰጠው ለማድረግ ያለመ ሲሆን በዲያስፖራው ማህበረሰብ ዘንድ ሰፊ ተቀባይነትን አግኝቷል። ይህ አይነቱ ከቤተ ክርስቲያኑ መሪዎች የሚሰነዘር ግልጽና ጠንከር ያለ መግለጫ በአገሪቱ መንግስታዊና ማህበራዊ ጉዳዮች ላይ የሃይማኖት ተቋማት ያላቸውን ተጽዕኖ አጉልቶ ያሳያል። የህወሀት ኃይሎች በአፋር ክልል ስድስት መንደሮች ላይ ፈጽመዋል ከተባለው ወረራ በኋላ የፌዴራል መንግስቱ የአየር ኃይል የሰነዘረው የድሮን ጥቃትን ተከትሎ ዛሬ ከአካባቢው ሙሉ በሙሉ እየለቀቁ መሆኑን የአካባቢው ምንጮች ለሸገር ጆርናል አረጋግጠዋል። ይህ የተከሰተው በክልሉ መጋሎ አካባቢ ታንኮችና ሌሎች ተሳቢ ወታደራዊ መሳሪያዎችን ኢላማ ባደረገ ድንገተኛ የአየር ጥቃት ከደረሰ በኋላ ነው። የኢትዮጵያ አየር ኃይል ወታደራዊ ዘመቻውን የፈጸመው የህወሀት ኃይሎች ወደ አፋር ክልል ይዘውት በገቡት ግዙፍ የጦር መሳሪያዎች ላይ መሆኑ ተሰምቷል። መረጃዎች እንደሚያመለክቱት ጥቃቱ በተለይ ታንኮችና ተሽከርካሪዎች ላይ ያነጣጠረ ሲሆን ታጣቂዎቹ ራሳቸው ላይ ጉዳት እንዳላደረሰ ተገልጿል። ይህ የፌዴራል ኃይሎች ዋነኛ ትኩረት የቡድኑ ወታደራዊ አቅም ማዳከም ላይ እንደነበረ ያመላክታል። ጥቃቱ የተፈጸመው ሌሊቱን ሲሆን በአካባቢው የተሰማው ከፍተኛ ፍንዳታ የህወሀት ኃይል ባመጣቸው ወታደራዊ መሳሪያዎች ላይ ከፍተኛ ጉዳት በማድረስ ኃይሉ በአካባቢው ቆይቶ ወረራውን ለመ ለመቀጠል አቅሙን በእጅጉ እንዳዳከመው የጸጥታ ዘርፍ ተንታኞች ይናገራሉ። የጦር መሳሪያዎቹ መውደም የኃይሉን ስንቅና ትጥቅ አቅርቦት በእጅጉ የሚጎዳ በመሆኑ ቡድኑ ለቆ እንዲወጣ መገደዱ እየተገለጸ ነው። በተጨማሪም በትናንትናው ምሽት በትግራይ ክልል ዋና ከተማ መቀሌና አካባቢው ላይ የአየር ኃይሉ ድሮኖች ሰፊ ቅኝት ሲያደርጉ እንደነበረ የሸገር ጆርናል ምንጮች አረጋግጠዋል። ይህም የፌዴራል መንግስቱ ወታደራዊ እንቅስቃሴዎችን በቅርበት ሲከታተል እንደነበረ የሚያመለክት ነው። የህውሃት ኃይሎች ችንን ይህንን ወረራ ወደ አፋር ክልል ማድረጋቸው የተለያዩ ስልታዊ ግምቶችን አስከትለዋል። በርካታ የፖለቲካና የጸጥታ ተንታኞች እንደሚገልጹት የወረራ ዋነኛ አላማ የኢትዮጵያ መከላከያ ሰራዊት እና በአካባቢው የሚንቀሳቀሱ የአፋር ልዩ ሀይሎች ወታደራዊ ምላሽ ምን ሊሆን እንደሚችል ለመፈተሽ ያለመ እንደነበረ እየተገለጸ ነው። ይህ እርምጃ ህውሃት ከፌዴራል መንግስቱ ጋራ ሊኖሩ በሚችሉ ድርድሮች ላይ የመደራደር አቅሙን ለማሳደግ ታስቦ የተደረገ የአቋም ማጠናከሪያ ሙከራ እንደሆነ በሰፊው እየተገለጸ ነው። በሌላ በኩል ደግሞ ቡድኑ ወደ አፋር ክልል የመግባት ምክንያት ባህራ መሬት ላይ በሚገኝና ለትግራይ ኃይሎች ስጋት ሊሆን እንደሚችል በሰፊው ሲገለጽ የነበረው የትግራይ ሰላም ኃይልን የማጥፋት ታክቲካዊ ግብ የያዘ ሊሆን እንደሚችል ይጠቆማል። የፌዴራል መንግስት የአየር ኃይል የሰጠው ፈጣንና ትክክለኛ ምላሽ የህወሓት የመጀመሪያ ስልታዊ አላማ እንዳከሸፈው የጸጥታ ዘርፍ ባለሙያዎች ይስማማሉ። የህወሓት ታጣቂዎች ከስድስት መንደሮች ለቀው መውጣታቸው አካባቢው ወደ ቀድሞ ሰላማዊ ሁኔታው እንዲመለስ የሚያግዝ ቢሆንም የክልሉ ደህንነት በተመለከተ ጥያቄዎች እንዲነሱ አድርጓል። በተደጋጋሚ የሚፈጸሙ ግጭቶችና ወታደራዊ ወረራዎች የአፋር ክልል ህዝብ በከፍተኛ ስጋት ውስጥ የሚጥድ ሲሆን በተለይ የመንደሮቹ ነዋሪዎች መፈናቀልና የዕለት ተዕለት ኑሮ መስተጓጎልን አስከትሏል። የፌዴራል መንግስቱ ለዚህ ድርጊት የሰጠው ፈጣን የአየር ኃይል ምላሽ የጸጥታው ዘርፍ የህወሓትን እንቅስቃሴዎች በቅርበት እየተከታተለ መሆኑንና አፋር ክልልን ለመጠበቅ ቁርጠኛ መሆኑን መሆኑን የሚያሳይ ነው። የህውሃት ኃይሎች ሙሉ በሙሉ በመውጣት አካባቢውን ለጊዜው ወደ መረጋጋት የሚያመጣ ቢሆንም የፌዴራል መንግስቱና የክልሉ አስተዳደር በድንበር አካባቢ ዘላቂ ደህንነትን ለማረጋገጥ የሚያስችል ጠንካራ እርምጃዎችን መውሰድ እንደሚያስፈልግ የጸጥታ ባለሙያዎች ያስገነዝባሉ። ይህ ክስተት በኢትዮጵያ ሰሜናዊ ክፍል ያለውን የሰላምና የጦርነት ጥያቄ እንደገና አጉልቶ አሳይቷል።